ሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ሰዎቻችን እንዴት አላችሁ? እኛ አለን፣ አልሀምዱሊላህ ረብል ዓለሚን በጣም ደህና ነን። ዛሬ የሆነ ቦታ እየሄድን ነው። የሆነ ሰርፕራይዝ የሆነ ነገር አለ። በቃ የሚጠቅም ነገር ነው እናንተ ብዬ አስባለሁ። እንግዲህ ያ የሚዣለው የወንገዶቻችን እስኪ አውሯቸው። አጠሪያላ አይዲ ሰላሙ አለይኩም ወረህመቱላሂ ወበረካቱህ አሚን አባላለሁ እንዴት ናችሁ? ጉዞ ላይ ነን እንግዲህ በአዲስ ነገር እንመጣለን። እንሻለ ጠብቁን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ሸረሯ መግባል እንዴት ይዟችኋል? ከኛ ጋ አልሐምዱሊላህ ሁሉ ሰላም ነው ኢንሻላህ። እስኪ ዛሬ እንግዲህ ያው የኢባዳ ወር መሆኑን ታሳቢ አድርጎ ጠፍተናል ማለት ነው፣ ብዙ ጊዜ ሆኖናል ከገባን እና ዛሬ ደግሞ ያው ወሳኝ ነገር ስላለን ወደ እናንተ የመጣ ነው በዚህ በተከበረው ወር ብዙ እህቶች የኸይር ስራን ለመስራት የምትሽቀዳደሙ ስላላችሁ ያው ለእናንተ ሸር ለማድረግ ነው። እሱ ምንድን ነው? አንድ አሊም ነበሩ የምናቃቸው ቤተሰብ ናቸው። ሀቂ ቀን ትላልቅ ዩቱበሮችን ቀርጹልን፣ ሸር አድርጉልን ብለናቸው ሸር ሊያደርጉልን አልቻሉም። ሀቂ ቀን ከባድ ነው። ለዚህ ለዚህ ነው የሚያስፈልገው ማለት ነው እና እምቢ የሚሉም እንዳሉ ሁሉ መልካሞች አሉ። በእርግጥ እኛ ግን አንድ ሰው ጠይቀን እምቢ ስላለን ሁሉንም በዛውን ያየ ነው እና እምቢ እምቢ ሲሉን ያው በየኛ ቻናል ደግሞ ያው ታውቃላችሁ ትንሽ አላደግም ባያድግም ያው ኸይር ስራ የሚሰሩ በዚሁ አይጠፉም በማለት ያው ልንቀርጽ ተገደናል ማለት ነው። ኢንሻአላህ ያለውን ነገር ቀርበን እዛው ያለውን ነገር ታውታላችሁ ተከታተሉን ማለት ነው። ኢንሻአላህ ደግሞ አሚናት የምትላችሁን ተከታተሉ ማለት ነው። ብስሚላህ ሰላሙ ዓለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራቸው የማሚና የሪች ኢትዮ ተከታታዮች እንዴት ናቸው? እኛ አልሐምዱሊላህ ረመዷን እንዴት ነው? ከእናንተ ጋ ከእኛ ጋ አልሐምዱሊላህ። ጥሞ ከሚጠቀሙ አላህ ያድርገን እንሻላ። ራህሜ ከላይ እንዳለቻችሁ ያው ረመዷን የኸይር ስራ ወር ነው። አሁን ደግሞ አሽረ ላው አኪር ነው። የበለጠ ለኸይር ስራ ለዒባዳም ለሁሉ የምንዘጋጅበት ጊዜ ነው። ሆኖም ግን ያው ራህሜ እንዳለቻችሁ አንድ አሊም ናቸው። እሳቸውን የተወሰነ ነገር ብትረዷቸው፣ ያው አምሳሎሚ ለአንድ ሰው ሸክሙ ለብዙ እንደተባለው ያንን የተወሰነ ነገር ብታበረክቱ፣ ሀቂቃ በየትኛው ኸይር ስራችን አላህ እንደሚቀበለን አናውቀውምና ያንን ለማድረግ ነው። ብዙ ተደብቀው እንደዚ ጠያቂ የሌላቸው ታፍነው ቤት ይቁጠረው ብዙዎች አሉ፣ ሀቂቃ ማለት ነው። እና እኒህ ሰውዬ ደግሞ ሀቂቃ ቀላል ሰው አይደሉ፣ መዓሊም ናቸው። ህይወታቸውን በዕልም ያሳለፉ ናቸው። ህመሙም የለከፋቸው ዕልም ላይ እያሉ ነው። እና በጣም ከባድ ነው። ከታመሙ ስድስት አመታቸው ነው። ሰው ልጅ ከገቡ አራት አመታቸው ነው። ብዙ አይነት በሽታዎች አለባቸው። ሐቂቃ፣ ስታዩ ማመን ያቅታቸዋል። እንደ አይነት ሰዎች አሉ ትላላችሁ። እና ምክንያቱም ለቤቴ ለልጆቼ ለምን የሚል ህይወት አልኖሩም። ህይወታቸውን ለዲን ነው የኖሩት። ዲን ላይ እየኖሩ ሳለ ደግሞ መልሶ አላህ ሱብሐነሁ ወተዓላ መቼም የሚወደውን ይፈትናል። ፈትኗቸዋል። ሀቂቃ በፈተናውም ላይ ደግሞ ሶብረኛ ልጆች አላሰጥተዋቸዋል ማለት ነው እንጂ ከባድ ነው። ስድስት ዓመት አራት አምስት አመት በሽታ ይዞ መኖር ማለት ልጅ ከጎን ታግሶ ማስታመም ማለት ከባድ ነው። እንኳን ዛሬ ሳይሰራ ቁጭ ተብሎ ቀርቶ አይደለም የተሰራም ህይወት ከብዷል። በምትኖሩበትም አገር በኛም አገር ከባድ ነው እያየ ነው ነው እና ከቻላችሁ አምስትም አስርም ሀቂቃ የተወሰነ ነገር ተገኝቶ እኒህ ሰውዬ አሁን ላይ የማስተማርም ሁሉም አቅሙ አላቸው ዓሊም ናቸው ሀቂቃ ማለት ነው እና ብዙ ደረሳ ያፈሩ ብዙ ደረሳዎች በማቅራት ላይ የነበሩ እዛው ከቂራአት ቦታቸው ነው ሀይቃ ታመው ቀጥታ ወደ ደሴ የመጡት ማለት ነው። አሁን ያሉት ደሴ እዚሁ ጦላህ አካባቢ ነው። እኛ ጦላህ ግቢ ሆነን ነው እየቀረጸን ያለ ነው። እዚ ሆናቸው ያው አላህ ጀዛቸውን ይክፈላቸው። ትንሽዬ ሽጋ ክላስ ነገር ሰጥቷቸው እዛች ነው እየኖሩ ያሉት። ኪራይ መክፈልም አቅም የላቸውም። እያንዳንዱ ህይወታቸው ሰው ከጅለው ነው የሚኖሩትና እስኪ እኛ እናውጣቸው እና ሰው የቻለውን ሰበብ ሆነን ድልድይ ሆነን ማገናኛ የተወሰነ ነገር ቢገኝላቸው፣ ህክምና ቢሞከር። አምስት አይነት ስድስት አይነት በሽታ ተይዞ አንዱንም መታከም አልቻል። ምክንያቱም ገቢ የለም። ለራሴ ህይወት ብለው የኖሩት ህይወት የለም፣ ለኢልም ነው የኖሩት። እና እስኪ በቻል ነው እኒህን የኤልም አባት የተወሰነ ብንረዳቸው የምነው እንሻላ። እናንተም ከቻላችሁ፣ በእናንተ በኩልም የምታውቁትን አስተባብራችሁ እንሻላ። ግሩፕም እንከፍታለን የዋትስአፕ የቴሌግራም ሁሉም ግሩፖች ይኖራሉ። ከዛ ስልክ ቁጥሮችን ሁሉን ነገር ቀጥታን መታችሁ መጠይቅ የምትፈሉ ካለ ሁሉ ነገር እናስቀምጣለን። ያንን ነገር መታችሁ እንድትጠይቁም እንድትረዱንም በአላህ ስም እንጠይቀው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን ያው ከላይ እንዳልናችሁ አሁን መልሰን መታ ኢንሻአላህ ቤት ውስጥ ገብተናል። አባታችንን ሸክ ሳይድ ኢንሻአላህ እናነጋግራቸዋለን። ከሳቸው ትሰማላችሁ። ያው እንዳልናቸው ብዙ አይነት በሽታ ስላለባቸው አፋቸውንም ይዛቸዋል። የአስም ችግር ነው፣ ከፍተኛ ደረጃ ስለደረሰ ነው። የግፊቱም አለ። ለዛ ብዙም የሚሉት አያስታውቁም። ልጆቹም አሉ እንሻላ የተረጉሙላቸዋል። ሁሉን ነገር ከሳቸው አንደበት ተሰማላችሁ ብለን ነው የመጣ ነው። እንሻላ አሁን ተከታተል። ሰላም አለኩም። እም ስንት አመት ነው? አስራ ስድስት ዓመት ነው ከጀመረ በሽታው ደሴ እስከመጣሁ አስራ ስድስት አመት ከአራት ወር ቤተሰቦች እያለሁ ያሉት። ያው አስራ ስድስት ዓመት ነው በሽታው ከጀመራቸው። ግን ያው በደንብ እንደዚህ ሰዎች አልገቡም ነበር። ሰዎች ከገቡ ግን ስድስት ዓመት ከአራት ወራቸው ነው ማለት ነው። ስንት አይነት በሽታ ነው በሽታው? ብዙ አይነት ከአራት ከአምስት ግፊት አለ፣ አስማ አለ፣ ሳይነስ አለ፣ ጨጓራ አለ፣ ኩላሊት አለ፣ ብቻ ብዙ ነው። ቤተሰቦች በጣም ከባድ ነው ያ በሽታ ሁኖ አሁን ያ መታከም አልቻለም። አንዱ እንኳን አልታከሙም። ያው የግፊቱን መድኃኒት ብቻ ነው የሚወስዱት። ለዛ እንደምታዩቸው ተሳስረው ነው ቁጭ ያሉት። ትልቅ አሊም ናቸው። ብዙ ደረሳ ያፈሩ ብዙ ስራ የሰሩ ሀቂቃ ገጠር ውስጥ ብዙ የኖሩ ናቸው። ብዙ ያልተነገረላቸው የገጠር አሊሞች ታውቃላችሁ። አሁንም ግን እንደዛ ሆነው ያው የሚነግርላቸው ስለሌለ ተደብቀው ነው ያሉት። በቻል ነው እንደ አይነቶችን ያው መገደፍ የኛ ኃላፊነት ነው በየቦታው እየተሄደ የሚሰራል እንደምታዩት፣ እና በቻላችሁ ትርዱን ነው እንሻላ ያው መናገር አይችሉም። ለዛ ነው ልጆቹ አንዳንድ ነገር ይሉናል። ወንድማችን ሙከረማ አለ እሳቸው ጋና የተቀመጠው የስድስት አመት ውስጥ ደረሳ ነበር ቅርአቱን አቁሞ ኤልሙን ትቶ እየኖረ ያለው እያስተማመሳቸውን ነው። እና ከባድ ነው ይሄ ነው ብዬ አልነገራችሁም። ህመሙ ስሜቱ ይገባችኋል ብዬ አስባለሁኝ። በቻላችሁት ኢንሻአላህ የቻላችሁት እንርዱን ነው የምንለው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን እንግዲህ ያው ነገር አሚና ገልጻልናለች። እንግዲህ ለሳቸው አስራ አምስት ብዙ ነው። ይሄ የተከበረ ወር ነው። ብዙ ኸይር ስራ የምትሰሩ እህቶች አላችሁ እናውቃለን። እንግዲህ ያው እንዳልናችሁ ነው ለስብሃን ወተዓላ ደግሞ ኸይር ነገር ይሻላችሁ ለእናንተም ማለት ነው። ብዙ ነገር ሀቂቃን እኛ ብዙ ሚዲያዎች አሉ። እኛ ብዙ ተከታይ ያለ ያላቸው ሚዲያዎች አሉ። እነዛን ቀርጹልን ለማለት አቅቶን አይደለም፣ ግን ብዙ የማይፈልጉ ይቶበሮች አሉ። ሀቂቃን ማለት ነው። እኛ ደግሞ ኸይር ስራ ነገር እንዲሰራበት ነበር ምንፈልገው፣ ይሄን እንዲህ ያለ ሚዲያዎችን ማለት ነው። ይሄን የማይፈልጋለ እኛ ደግሞ ይሄ ውስጣ ውስጡን ነገር የማያውቅ ብዙ ነገር አለ አለና ይሄን ይሄን የሚያበረታታ ኸይር ስራ የሚሰሩ ብዙ እህቶች ወንድም እህቶች አሉ። ኸይር ስራቸውን አላህ ይቀበልላችሁና ያው ይታገዙ እንላለን። ወንድማችን ሙከረም ደግሞ ያናግራችኋል ኢንሻአላህ፣ ተከታተሉ። የለም ዝም

ቁጥር እናስቀምጣለን። አካውንትም ሁሉም አለ። ቦታውን መታችሁ መዘየር፣ በአካል አይተን እንሰጣለን ማለት የምትፈልጉ ካላችሁ ለቤተሰብ ልካችሁ ያቤተሰብ እንዲያመጣላችሁ ከፈለጋችሁ ቦታው ግልጽ ነው፣ እንነግራችኋለን። ስልክ ቁጥር ሁሉም አለ። መታችሁ መዘየርም ማሰየርም ትችላላችሁ ማለት ነው። ምክንያቱም አጅር አለው። እንዲህ አይነት ሰዎች ጠያቂ ፈላጊ የሌላቸውን ተደብቀው የሚኖሩትን ማውጣት የእኛ ግዴታ ነው። እንሻላ፣ በቻላችሁት መጠን ሸህሩ ረመዷን ነው፣ ሽረለው አኪር ነው፣ የኸይር ስራ ወር ነው አሁን። ስለዚህ በቻላችሁት አምስት አስር ኪስን አታጎልም። በቻላችሁት እርዱን ነው የምንል እንሻላ ሰላም አለይኩም ወረህመቱላሂ ወበረካቱ። እና የተከበላ ቤተሰቦቻችን እንዴት አላችሁ? እንግዲያው ይሄን ለማድረግ ሁሉን ነገር ገልጸውታል፣ የሚጨምረው ነገር የለኝም። በመሰረቱ እንዲነገራቸው ተመጣቸው እና በጣም ችግር ላይ ናቸው። ምስሰብ እንዳገኝ አናገዛቸዋለን። ቅም አገዝ ማት አይደለም፣ በጣም ቤተሰብ ናቸው፣ ሀላፊነት አለብን እና ይህን ነገር ቆይቼ አላሰብኩትም። ሰው ፊት መቆም በጣም ያሳፍራል

ይሄን መሰል ቤታቸው በቃ እንደዚህ ነው ቀጥሎ ነው ተያን ነው ይሄን መሰል ዘንም ይኖሩት አንየም አላህ ያመጣው ነው ወቀበል ነው አልহামዱሊላህ ብሎ ይኖሩ ነው በጣም ከባድ ነው ያሳዝና ማንም ያው እንዲወራሽ ነው ማንንም ይጠይቀን የለም እንደዚህ ሆናችሁ ብሎ እንኳን ምን የለም ብሏል ከባድ ነው ያው መስጣት እስነ ያጎልም መቀበል ነው የሚያሳፍረው መስጠት ደስ ይላል አላህ በጣም እንትኔና በጣም ያሳፈረው ተቀበያጅ በጣም ተሳፍራለች። አጭር ደሞ አጅሮ ከአላህ ነው። አምስት ማስተር ምንድን ፈልጉ አሁን ደሞ ለካተል ፍጥር መስጠት ምፈልጉ ካለ እና ፈላችሁ ለነታ ሰደቃ መስደጋ አባት አካውንት አለ፣ ባንክ አዋሽ ባንክ አለ፣ ባንክ አስቀምጣለሁ በአማና ነው። ስለዚህ ችግር የለም እንደዚህ አሁን መስጠት መርጃት የምንፈልግላቸዋለን። እንግ እንደምታዩቸው እሳቸውን እንደዚህ ናቸው ካላነሳቸው አይነሱም ሽንት ቤት ምናም እዴን ነው የምወስዳቸው ደግፈ። ወድ ተመካቾች እንግዲህ አይናችሁ እንዴት ታዩ ባይናችሁ ብለን ነው። ጾም ራሱ መጾም አይችሉም። በጣም ከባድ ነው። ሐቂቀተል ሁሉ ነገር ማለት ነው። እና በቻላችሁ ታዋቸው በቃ ታዋቸው፣ ታዋቸው በቃ ሁሉም ሰው መረዳት ይችላል። ያው በግዲ ነው። በሰነ ስርዓት ያው ከባድ ነው። ብቻ ያ ነገር ስላለ ያው በቻላችሁ ትርዱ ነው። ኢንሻአላህ ያው እንግዲህ ትልቅ ፈተና የሆነበት ልጅ ሆኔ እፍተም በሰልክ ለዛን ለዚህ ይመጣው ርቾ ሁሉ እሱን አውጥቶች መውሰዱ ማስገባቱ ማስተኛቱ ሻወር ማስወሰዱ በጣም ይሄ ይሄ በጣም ከባድ ነው። ጆን ስለሆነ ያውታለች በጣም ከባድ ነው ከምንም በላይ ማለት ነው። እና ይሄን ይመስላል። ዝሮ እስቲ ምን ትላለህ? እንዲሁ አንተ ምትለው ነገር እንዲሁ ይሄን ይሄን ብታረጉልኝ እንዴ እባካችሁ፣ ብትረዩኝ በጣም በጣም የሚያስቸግርህ ህመም ማንኛውም በጣም እያመመህ ያለው

በጥቅሉ ማለት ነው። ገና ሕክምና አላገኝም። እንደሚነግራችሁ ኩላሊት፣ ጨጓራ፣ አስም፣ ሳይነስ እና ደግሞ ግፊት እነዚህ በሽታዎች አሉ እነሱ ተባብረው በቃ እንግዲህ ውድ ተመልካቾቻችን በጣም አበዛንባችሁ። ይህን ይመስላ ዙሮ ኸይር ነገር አመላክተናችኋል። እናንተን እጅ ይጠብቃሉ። በጣም ማስቸግራችሁ ነገር ማለት ነው። ይሄን ቪዲዮ መርዳት የቻላችሁ ወዲያችሁ፣ መርዳት የቻላችሁ ደግሞ ሌላ መርዳት እንዲችሉ ሰዎች ላይክ ሸር አድርጉልኝ፣ ሸር አድርጉልኝ በጣም በተለይ ዩቲዩበሮች እንደ ከቻላችሁ በአል ላይ እጃችኋለሁ፣ አስቸግራችሁ ሸራርጉልን፣ በጣም ሸራርጉልን። ብዙ ሰው እንደሌላቸው አሊም ነበሩ።